ፊዮሪ ምን ሆነች? የመጨረሻ ንግግር ይማረክታልፍላፊዮሪ እንግዲህ ከዚህ በኋላ አፍላ ፍቅር ላይ የምንመለከታት አይሆንም። እንግዲህ ከዚህ በፊት በነበሩት ክፍሎች ላይ ለብሩኬናት ኩላይ ልትለግስ መሆኑን እንዲሁም ደግሞ እነቅዱሴ ጋ ስንብት ማድረጓ ይታወቃል። አሁን የቆሞ ክፍል ላይ ደግሞ ለቤዛ ተደውሎላት እንግዲህ ስለ ፊዮሪ የሆን ነገር እንደተነገራት ነበር ያለቀው። ያን ነገር ምንድን ነው? እንግዲህ ፊዮሪን ከፊልሙ ለማስወጣት ስለተፈለገ እንድትሞት ተፈልጓል ማለት ነው። በካራክተሯ ምክንያት እንድትሞት ተደርጎ ከዚህ ክፍል እንድትወጣ እንዲሁም ካፍላ ፍቅር በድጋሚ የማናያት ይሆናል ማለት ነው። ይሄንን መረጃ ላካፍላችሁ ብዬ ነው። እሱ ላይ የነበሩትን ሲኖችን ልጋብዛችሁ ወዳችኋል ነው ማፍቀር የነበረብኝ ትክክለኛ ሰው አንተ ነበርክ። እስኪ ማዘር ትሙት በይ። ማዘር ትሙት። ያን ታድዬ በእናትሽ። እንዴት እኔ እንጃ እንደዚህ አይነት ስሜት ለኔ እየተሰማሽ እንደሆነ ሳቅ። በጣም አንተ በህይወቴ ካወቅኳቸውና መልካም ከምላቸው ሰዎች ውስጥ አንዱ ነህ። በአንድ ህይወት ውስጥ ካሉ ምርጥ ሰዎች ቅርጫት ውስጥ በመግባቴ በጣም ደስተኛ ነው። እሱ ግን የሚረጋገጠው አንድ የመጨረሻ ነገር ቃል ስትገባልኝ ብቻ ነው። ምንድን ነው? በቃ መክፈል ያለብህን ነገር ከፍለ ከመቅዲ ጋር ሰላም ወርዳችሁ ፍቅራችሁ እንድትቀጥሉ ነው ምንፈልገው? እሱ እኮ እኔም ፍላጎት ነበር ግን እሷ ሁሉንም ሸክሟኔ ላይ ከወረደች በኋላ ጥላኝ ርቃኛለች በእሷ ምንም እንደማይፈረድ እኔም አንተም እናውቃለን እሺ ምን ማድረግ ነበረብኝ አግኝቻት ደጋግሜ ይቅርታዋን ጠይቄያት ነበር ምን ማድረግ እንዳለብኝ አላውቅም ግን በቃ ይህንን ነገር ብቻ ቃል ግባልኝ የምን ቃል ከእሷ ጋር አብራችሁ እንድትሆኑ ምናልባት ነገሮች ባሰብኳቸው መልኩ ባይሄዱና እኔም ደግሞ ባልመለስ ይሄ የመጨረሻ ንዛዘኝ ነው። ፕሊዝ ፊዮሪ እንደዚህ አይነት ነገር አትናገሪ። የምልህን ሰማኝና ቃልህን ብቻ ስጠ። ቃልን ሰጥቼሻለሁ።